ከነ ባለቤትህ እናያለን ብለን ተስፋ እናረጋለን። ሁላችንም እግዚአብሔር ያሰብክ በጣም በጣም ወድክ። ባለቤትህም በጣም ነው የሚወዳት፣ የተረጋጋች መልካም ሴት ናት። መልካም ልደት። እግዚአብሔር በርክበት፣ እግዚአብሔር ይቀድምክ። ዳና ብረት ትርዳክ። ሁሉም ነገር በቃ እግዚአብሔር ይመስገን ለሁሉም ነገር። ሃፒ ቨርስቲ እንኳን ወልደን፣ መልካም ልደት። እንወዳሃለን ወንድሜ፣ ደህና ደርልኝ። ሌላ ደግሞ ለሰኞ ቃል ገብተህልን ነበረ ቃል የገባህልን ሰኞ እንድትፈጽምልን። በቃ እንወዳሃለን። እንደናደርልኝ ሌላ ሰው አስገቡ። ጋኔ ደጆኝ ታታውል አርግላችሁ። መልካም ልደት

እግዚአብሔር ይመስገን። እናታችን ሰላም ነው ወይ? እግዚአብሔር ይመስገን። ዛሬ እንደ አጋጣሚ ከዱባይ አምጥቶ ልጅ ጋር አገናኝቶ ነው። የዊና ልደት ነው ስትለይ፣ በቃ እሺ ብዬ በጣም ደስ ብሎኛል ስላየኋችሁም። እግዚአብሔር ያክብርልኝ እናታችን፣ በጣም አመሰግናለሁ። ጠንክሬን የጌታ በጣም ደስ ብሎኛል። ጎበዝ ነው። አሁን ደግሞ የበለጠ ጠንክረህ ትልቅ ደረጃ እንዲደርስ የእናትነት ምኞቴ ነው።

እኔ እንጃ ሙዚቃን ዘግታብን እኮ ነው። ማርያም ማርያም እንኳን ደስተኛ

አመሰግናለሁ እግዚአብሔር ያክብርን። መልካም ሊሁ ሁላችሁ ነው፣ ከታች ያላችሁ በጽሑፍ መልካም ኝታችሁ የምትመኙ ሁሉ በሙሉ እግዚአብሔር ያክብርን። በጣም ነው ማመሰግነው ክበሩ፣ እናመሰግናለን። እኛም ኬክ ስላበልሃን ጠበንሽ ያለው ስን ኬክ መጥቼ በላው። ትቆ ለነገ ለራሱ ይቀመጣል ለሳምንት ነው፣ የሳምንት ምግብ ነው። እስከ ሳምንት መምጣት አይቀርም እሱማ። አስቀምጥልሃለሁ፣ ይቆርሽ። አሁን መልካም ምኞታችሁን መግለጽ አጋጣሚ ገጣሚ 80 ምናምን ሰዎች እ መልካም ምኞታችሁ ገለጹ። እኔ ገልጨላታለሁ በውስጥ ነው። በዝወሬው የማይመጣ አይደል? ዮ ለምን ዝሃት አልመጣህም? ወይ ና የት ነበረች እኮ እዚህ አንተ ሸራና አረግለ እዚህ ነበረች። ሲቆረጥ ያየችው ነበረ። አመሰግናለሁ። እሺ የእኔ ወዳጆች ሁላችሁም ከታችም ከላይም ያላችሁ በሙሉ ደስትላይ የተቀመጣችሁ ኖርማል ላይፉን እያያችሁ እየተከታተላችሁ ያላችሁ ውድ ቤተሰቦች እናንተን ካገኘሁ እንዛን ድሮ አንድ ዓመቴ ነው። እና በዚህ ዓመት ውስጥ ብዙ ነገር አስተምራችሁኛል። ብዙ ነገር ሆኜላችሁ ሆናችሁልኛል። ብዙ ነገር አ ተዋልዶ ተዛምዶ ከኖረ ሰው በላይ ዘመድ ሆናችሁልኛል። እንደ ታላቅ መክራችሁኛል፣ እንደ ታናሽ ታዛችሁኛል፣ እንደ እናት አዝናችሁልኛል፣ እንደ አባት መቁጥታችሁኛል። ሁላችሁም ልብ አድርጌ አመሰግናለሁ። በጣም ብዙ ነገር ያየሁባችሁ ቤተሰቦች ናችሁ። ሁላችሁ እጅግ ሲወዛ መልካሞች ናችሁ። ይህ መልካምነታችሁን እግዚአብሔር ቁጥሩ አይቶላችሁ በምትጓጉለ ሀገራችሁ መጥታችሁ ከእናት ከአባቶቻችሁ ከቤተሰቦቻችሁ ጋር ደግሞ እንደዚሁ በፍቅር የምታሳልፉ ሰዎች እግዚአብሔር ያደርጋችሁ። ሁላችሁ ጭ ማመሰግነው በችግራችን ጊዜ ያላችሁ፣ በሀዘናችን ጊዜ ያላችሁ፣ በደስታችን ጊዜ ያላችሁ ሁሉ ጊዜ ያልተለያችሁ ነው እናንተ ናችሁና የሰው ማንነቱን ያስተማራችሁ ነው እናንተ ናችሁ። ሰው ማለት ለሰው ልጅ ምን ማለት እንደሆነ ያስተማራችሁ እናንተ ናችሁና ሁላችሁም እጅ ከልብ አድርጌ ነው የምወዳችሁ፣ እጅ ከልብ አድርጌ ነው የማመሰግናችሁ። ሁላችሁም የማታ እንጀራችሁ ይመርላችሁ በት ነገር አትጡ ወደ ሀገራችሁ ገብታችሁ ማትጨና እግዚአብሔር እረፍት የሚባለውን እረፍት የሚሰጣችሁ ሰዎች ያደርጋችሁ። በጣም የምወዳችሁ እውነት፣ እኔ ወደዚህ ወደ ዩትዩብ ከመጣሁ አንድ ዓመት ሆነኛል። እዚህ አንድ ዓመት ውስጥ ብዙ ነገር ሆናችሁልኛል። ደግሞ እንደምናገረው በአንድ ዓመት ውስጥ እንግዲህ ቤተሰብ መመስረት እንኳን ባይቻል እናንተ ቤተሰብ ሆናችሁልኛል ቤተሰብ እናት ሆናችሁ ልኛል አባት ሆናችሁ፣ ወንድም ሆና፣ እህት ሆናችሁ ልኛል ኢቭን የኔ ክፋት አይኔ ላይ ፊቴ ላይ እስኪታወቃችሁ ድረስ አውቃችሁኛል። እኔም እውነት ለእናንተ ቃላት የለኝም። አብሬያችሁ አብራችሁ እንግዲህ የተወለድኩበትን ቀን እንኳን ተወለድክ ብላችሁ የኔን ደስታ ደስታችን ነው ብላችሁ ስላከበራችሁልኝ በጣም አድርጌ ነው ማመሰግነው። ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን። እግዚአብሔር የምትፈልጉትን ነገሮች በሙሉ ያሳካላችሁ፣ ክፉ ነገር ከህይወታችሁ ያደረገላችሁ፣ የምትፈልጉት ነገር ሁሉ ይሆንላችሁ፣ የልባችሁ መሻት ከኃጢአት ከክፋት ውጭ ሁሉም ነገር ይሳካላችሁ፣ በሰላም ወደ ሀገራችሁ መታችሁ፣ በሰላም ከቤተሰቦቻችሁ የምትቀላቀሉ ያደርጋችሁ። በመጨረሻም አንድ ነገር ልንገራችሁ፣ ሁላችሁንም ማለት ነው፣ እዚ ቤት ያላችሁ በሙሉ ሁላችሁም ከዚህ ሀገር ከኢትዮጵያ የተሰደዳችሁበትን ለእናታችሁ ወር ለአባታችሁ ለወንድማችሁ ለወንድማችሁ ደብተር መግዣ ለአባታችሁ በሬ መግዣ ያላችሁ የሆነ ነገር መግዣ ተቸግራችሁ ሊሆን ይችላል። ምናልባት የሄዳችሁት እዛ ከሄዳችሁ በኋላ ግን ሁላችሁ ይህንን ምክር ልብ ብላችሁ ስሙን። እዛ ከሄዳችሁ በኋላ ሁላችሁ የሄዳችሁበትን ዓላማ ፕሊስ አትርሱት። የሄዳችሁበትን ዓላማ አትርሱት። ዓላማ አላችሁ ሁላችሁም ከሀገራችሁ የወጣችሁበት የተሰደዳችሁበት እናታችሁን የናፈቃችሁበት አባታችሁን የናፈቃችሁበት ሀገራችሁን የናፈቃችሁበት የሀገራችሁ የሆነ ነገር እንኳን የናፈቃችሁ አመት ባልን፣ ኢቭን፣ ፋሲካን፣ ኢድን ከሰው ሀገር ላይ ነው ያከበራችሁት፣ እና ይህን አክል መስዋዕትነት የከፈላችሁለት ነገር ሁላችሁም የሄዳችሁበትን ዓላማ በእያንዳንዱ ቅስፈት በእያንዳንዱ ነገር አትርሱ ሁልጊዜ ችግር ስትከፉ በተለይ በተለይ በእኛ ስትከፉ በእኛ ስትናደዱ፣ ሁልጊዜ ምንም ጣባችሁ መስላችሁ የሄዳችሁበት አላማ ይግባችሁ፣ ከሀገር የተሰደዳችሁበት አላማ ይግባችሁ። እሱን አስታውሱት። ለመጀመሪያ ጊዜ ከኢትዮጵያ ስትውጡ ቦሌ ኤርፖርት ላይ ወይ እናታችሁን አቅፋችሁ ሊሆን ይችላል፣ ወይ አባታችሁን አቅፋችሁ፣ ወይ ወንድማችሁን እህታችሁን አቅፋችሁ ያለቀሳችሁትን እምባ ቸው ብላችሁ ያለቀሳችሁትን ሰው አስታውሱት። ይህንን ነው መመክራችሁ። በጣም ነው ሞዳችሁ። አመሰግናለሁ ዊኒ ሀብ በርዜ እንኳን ተወለድክ። አመሰግናለሁ ቀኒ አማርኛ ብዙ አችልም፣ ይቅርታ ለዛ ነው ቀኒ። ቀሪ አመትክ እየተባረከ ይሁን ይባላላ በአማርኛ